አሁን ነው እንትን የገጣጠምኩት ግን ላይክ ስዊስ መለስ ነው የምንገጣጠመው፣ እና የእኔና ትዳት በጣም ነው የማመሰግነው ከልብ። ማርያም የመጀመሪያ የመጀመሪያ ቤቴ የመጀመሪያ ጊፍቴ ነች። እና በስነስርዓት አስቀምጣት አለ ማርያም በስነስርዓት። ቲክታክ ላይ የምገባበትን አንዳንዶቻችሁ ቲክታክ ላይ የምትገባበትን አስቀምጠው ብላችናል ግን እሱ ላይ አላስቀምጠውም።

እና ደግሞ ሌሎቻችን ለምን እኛን አድረስ አትሰጠን? ከዚህ በፊት ብዙ እንጠራት ነበር፣ ግን ስራ ላይ ነች መሰለኝ። ቡክሪ ወደ አራክቡኒ ይብል አለ እንጂ

እሄ ይሄ አበባ ለኔ ብዙ ትርጉም ያለው ማርያም በጣም ስሙ መናገር አልፈልግም። በጣም የምወደው ሰው ከህይወት የተለየ የአባት ሩሙ በጣም ሞዶ የነበረ ሰው በሞት ያጣወት፣ ሊቪያ ላይ ያለውት ነው። እና ለዛ ነው ጅጅ እናስገባት መጣች አይደለም አልጠራህንም። ወደ ዩሮፕ እኳ አይደለም የመጣቸው ነው። የት? ኢትዮጵያ ላያቸው እና ሰላም ናት። እንዴት ናት? ደህና ነሽ? የእንትና የሆነ ቪዲዮ ደርሶች ነበር። የምን ቪዲዮ? የኪያ የስፋ ውዴ ማለት ም ሶሪ የምን ቪዲዮ አልደረሰሽም? ሲል የእኔ እናት ምን የተጋለጸበት ምናምን የፌክ አካውንቱ አየሁትኝ። ምነው? አይ ምንም ጌም ትጫወቻለሽ? አንድ ጌም ትጫወቻለሽ? ምን ፈልገህ ነው? እንዴት ልትልክልኝ ነው? እስኪ ላክልኝ ነው ወይስ ተሰርቶ የገባበት ላይፍ የገባበት። ጠጡ። አይ በፊት አንድ ጊዜ ምን ሆነ መሰለክ፣ ተጣላ ተሰደበኝና ከዛ ከሁለት ቀን ከምናመን በኋላ በዛው አካውንት ደግሞ ሌላ ነገር ጻፈልኝ። እኔ እናሱ የምናወራው ነገር ነበረ እና እንዴ፣ ከጣልተናል ኦልሬዲ ገባክ እና እንዴት ይሄንን ነገር ሊጽፍ ቻለ ብዬ እንትን አልኩኝ። እናሱ መሆኑን ጠረጠርኩኝ እና ለሰው ነገርኩኝ። ያ ማለት እንትን ነው እኮ ጂጂ ምን መሰለሽ፣ አንድን ሰው ፋን ካለ ለሌላውን ከፍ አድርገህ ሌላውን ዝቅ ልታረግ ይችላል። ለሌላ ሰው ግን ለራስን ከፍ አድርገህ ሴት እንደዛ ብታደርግ ያምርባታል። በቃ ለራሷን ከፍ እያደረገች ሌላ ሰው ዝቅ ስታደርግ ደስ ይላል፣ ያምራል በሴት። ወንድ ቢሆን ራሱን ከፍ እያደረገ ሌላውን ዝቅ ሲያደርግ በጣም የሚያስጠላ በጣም ባለጌ ነው። እኔ አልደረስኩበትም ራሱ። አንድ ቆንጆ ጌም እንጫወት ጂጂ መናገስ ነ ስንጫፍስ ነው። አንድ ታፕ ታፕ አድርጎ ጋይስ፣ ብዙ ከኔ ጋር መጫወት ይፈራሉ እና እንደ ባለፈው ተጫዋታላችሁ። ማርያምን አሸንፈ እስቲ ንገሩት። ለማሜ ቀጥ ቀጣቀጥ እንያቸው። እኛን እንደሆነ የሚሰጠን ለምን ስ ተቀጣቅጠ እንያቸው። ጋይስ ሄዱበት። እሺ አሁን ይሄ ሲያልቅ እንጠራዋለን። ማሜ እና ካሞራው ጋር ተጫወት በለው። ጋይስ ሄዱበት፣ ሄዱበት ጋይስ ለበኋላ ለበኋላ አስቀምጡለት ከማሜ ጋር ይቅጠብ እነዚ ዛሬ ገና ነው የገባሁት ራሱ ሄዱበት ጋይስ ሄዱበት ሄዱበት ያቅራቸዋል አንድ አንበሳ አያሸንፈኝም እኮ ከምሬ ነው ግን ልንገርሽ ስለሚያሳዝኑኝ ነው እንጂ አያሸንፈኝም ምንድነው የምንሄድበት እንገታይን እንጂ ጂጂ ሞራል አለ እንዴ ምኑ ጂጂ እኔን ዘይድን ላምጣት ስሚ ጂጂ እኔ ዘይድ እንደውዬ ላምጣት አንቺን እንትና እንደውለሽ አንጭ ከዛ ወደ ፈለጋችሁበት ግፍተር እኛ ፈርተን አንሞትም ኑ ተሰብስባችሁ ነው ሁላችሁም ሆኖ ፍላወር ጋይስ አበባ 13 አበባ። ምን አለበት አሁን እንደዚህ አሞራው እንደዚህ ሲሆን በረድ ብታደረጉለ ጋይስ 13 አበባ አምጡ። ልብ አምጡ ወይ ፐርፊም ጋይስ፣ ፐርፊም ጋይስ። ኑ የኔ ድሃዎች ኑ። ምን አባቱ አለን እኛ። ጤናም አለን ደስታም አለን። አንበሳ አንድ ቀን ይኖረናል። ሄዱበት። ሁለት ሰው ጋይስ፣ ሌላ ሰው ሁለት ሰው ጋይስ። ፐርፊም አምጥ፣ ፐርፊም አምጥ ፐርፊውም አምጡ ጋይስ ፐርፊውም አምጡ። ፐርፊውም ግዴላችሁ። ዘይድ ካለች ተዘጋጅ። ኦኬ ዘይድ ካለች ተዘጋጅ። አንድ ሰው የለም።